የማይመች ቦታ ነው ያለሽ አልወጣም አንተ ችግር የለም ይኸው የሚመች ቦታ ወጥቻለሁ አንተ ወጣ ከፈለግህ ይኸው ወጥቻለሁ ወጥቻለሁ መንገድ ላይ አልጫወትም መንገድ ላይ አልጫወትም ከማን ከአንተ ጋር አንበሳ ካልሰጠኝ ከአንተ ጋር ልጫወት እንደዚህ አንገት አይቆረጥም እንዴ አንተ አራዳ መሆን በቃ በዚህ ሳምንት አንበሳ ሰጥቻለሁ ምናምን አባብለ ምናምን ከኔ ጋር አልተጫወትም፣ እና አንገቴ እንደዚህ ይቆረጣል። አንበሳ አሌክስ ትልቁ አንበሳ በጊፍተሩ አሰጠው። በቀደም እኔ ወር ሆነው አልሰጠኝም። አዮ በእማማ ሞት ስለማለ በእማማ፣ እማማቱ እሰጥሻለሁ ስላለኝ በእማማ ስላመንኩት ነው። ያጫውት ሁለቴ አንዱ አንበሳ ለትግረኛ ካዛር በቃ ወይስ በአማርኛ? እሺ እኔ ሚዲያ ላይ ጌም ስንጫወት ከናውን ፎንቲ ጋር በፍቅር ተበላላን። በፍቅር እሷ ግን ከእኔ ጊፍተሮቿን አስበልጣ ንቃኛለች። ተንቄ ደግሞ ድንቡሉ አልሰጥም። ተከብሬ ነው። በዛ ሰዓት እንዴት እንዴት እንዳበሻቀጠችኝ እንዴት እንዴት እንዳደረገችኝ እኔ ግን

ራኖ ካንተ ጋ አይጫወትም፣ አይጫወትም ከጫወት ግደለኝ። እስጢፎ ያለበት ለአራት አይደለም ምንም ለሶስትም አልጫወትም። እራስሽ እንጫወት ብለሽ አይ አላወቀኝም ማለት ነው። እሺ እና አሞራው ለእናንተ እንጮጥ በቃ እሷ የሚመች ቦታ አለች። ችግር የለውም። እሱ ያውቃል የሚመችን፣ የማይመች እሱ ያውቃል። ውጣ ብቻ ቻው። ውጣ እግሬ ነው። ሁለት ጓደኛሞች አብራችሁ አስከረተሳችሁ አለ እንገናኛለን። ሌላ በጣም ከሀዲ ሰው ነሽ፣ ከሀዲ ሰው ነሽ። ሰው መከበር አለብኝ። ጊፍተሮቼ መከበር አለባቸው። ጊፍተሮቼ ኮል የሚያደርጋት መከበር አለባቸው። ሰበኛለ ጫወታለህ ካልሰጠኝ ውጣ። መከበር አለበት። ሳልከበር ውጣ፣ ውጣ

አሌክ ለምን አትሰማኝም? አይቀጡም ማርያምን፣ አይቀጡም እንደገና፣ ጨምርላችኋል እመብርሃን፣ አይቀጡም። ከባድ ትዕዛዝ እናደርግላችኋልን፣ ከባድ ትዕዛዝ። ምን አልክ? ምን አልክ? ተነጋግረን አይሰጡም፣ አይሰጡም። ለምን አትሰማኝም? ስቆ ታብዛሽ ርጉ ጉሪን ጋይስ አኔ አኔ ጋይስ ውዶች ማይ ፋሚሊ ቤተሰብ እንዴት ናችሁ?

ሳኔ ድንገርሽ ከጃኒ ጋር በአንድ ጌም እንጫታለን ካለሽ፣ ኦኬ ወይ በኋላ ስትገባ እንግራታለሽ። ያራት ጋር ደግሞ እንዳታስደበድብ። ሽኮ ታታ ሽርኮፕሊታሽርኮፕሊንግይስ እኛም ወግ ይድረሰን ብለን ሽንት ቤት ያለው ወንበር ጊፍት። እንደኔ ኮይን ጥንጨት ላይ ተቀመዩ። እስከ መቼ ዜድዬ ኩርምት እያልሽ የምትቀመቂ? የኔ ፍቅር ያያለሁ ብላ አንድ እህቴ ዴሊቨሪ ኦርደር አድርገችልኝ። ቴንክ ዩ አመሰግናለሁ።